ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ማንችስተር ዩናይትድ እና የትላንትናውን ሽንፈት፣ ከሽንፈቱ በኋላ ያየናቸውን ነገሮች፣ ያስተዋልናቸውን ስሜቶች፣ የተነገሩትን በሙሉ እያነሳን ደግሞ የተወሰኑ ደቂቃዎችን አብረን ቆዩ። ልክ ነው እውነት ለመናገር ጨዋታውን በዚህ መንገድ ጠብቀ ነው ነበር ብዬ መናገር በጣም ይቸግረኛል። ወይም ስለ ራሴ ብናገር በጣም ጥሩ ጨዋታ ይሆናል የሚል ግምት ነበረኝ። ይሄ ምክንያቱም ለማንችስተር ዩናይትድ ይህንን የዩሮፓ ሊግ ዋንጫን ማንሳት ምን ማለት ነው በሚለው ጉዳይ ላይ በብዙ አቅጣጫ ነው ትንታኔ የቀረበው እና ይህንን ተጫዋቾቹ በደንብ አድርገው ይረዱታል ብዬ ነው ማስበው። ደግሞም ያውቁታልም እና በተሻለ የመነቃቃት ስሜት በተሻለ ዋንጫ የማንሳት ፍላጎት ጨዋታው ላይ ይገባሉ ይገኛሉ፣ የሚል ሀሳብ ነው የነበረኝ። ግን እንደዚህ አይነት ነገር እኔ በማንቸስተር ዩናይትድ ተጫዋቾች ላይ ብዙም አላየሁም። እኔ በትላንትናው ጨዋታ ላይ ከማንቸስተር ዩናይትድ በቃ ደህና እንቅስቃሴ ያደረገ ጥሩ አላልኩም፣ ደህና የሚባል እንቅስቃሴ ያደረገ ተጫዋች ጥሩ ቢባል፣ በበኩል የምጠራው በተወሰነ መንገድ አማዲ ያለውን። ሌሎቹ ጨዋታው ላይ ትልቅ ተጽዕኖ ይፈጥራሉ ብለን ያሰብናቸው ካዚሚሮ ፈርናንዴዝን ጨምሮ ብዙም የተለየ ነገር ማድረግ አልቻሉ። ከዛ በመነሳት ይመስለኛል ሩበና ሞሪም ላይ አንዳንድ የትችት አስተያየቶች እንደገና መነሳት የጀመሩት ከመጀመሪያ ካሰላለፉ ጀምሮ ከዛ እንደገና እስከ ወሰኗቸው የመጨረሻ ውሳኔዎች ድረስ የሚገባ ነገር አይደለም አሰልጣኙ ያደረጉት የሚል አስተያየትም የተሰጠበት እንደነበረ በደንብ ተረድቻለሁ እና በፍላጎት ረገድ ማንችስተር ዩናይትድ በጣም የሳሳ ነገር አሳይቷል። እኔ እንደተመለከትኩት እንደገና በጨዋታውም ሂደት ላይ ደግሞ ፍራስትሬሽን ይታይባቸው ነበር። ምናልባት ያንን ጫና መቋቋም አልቻሉም ብዬ እንዳስብ ያደረገኝ ነው። ጨዋታው ሊጀመር አካባቢ ሩበን አሞሪም አስተያየት ሲሰጡ ስሰማቸው ነበር። በእኔ በኩል ዝግጅቴ በሙሉ ጨርሽ፣ ያለው በቃ ዝግጁ ነኝ፣ ከዚህ በኋላ ያለው ስራ የተጫዋቾቹ ነው የሚል አስተያየት ነበር እና በቃ የሆነ ነገር ጨዋታው ላይ በቃ እናያለን ማለት ነው የሚል የጉጉት ስሜት ይፈጥር ነበረ። በጨዋታው ላይ በእንቅስቃሴ ደረጃ ከተመለከት ነው በቁጥር ደረጃ ካየ ነው የብልጫውን የሚወስደው ማንችስተር ዩናይትድ ነው። ያው ግዴታ የቁጥር መረጃዎቹ የቁጥር መረጃዎቹና እንቅስቃሴውንም በተመለከተ ማን በተወሰነ ደረጃ ዶሚኔት አድርጓል፣ ደረጃውን አስቀምጦ ቢባል ማንችስተር ዩናይትድ ነው። ልናነሳ የምንችለው ጉዳዩ የኳስ ቅብብል ብዛት፣ የግብ ሙከራ ብዛት፣ የቦል ፖሴሽን አጠቃላይ እንደዚህ እንደዚህ ብትል ማንችስተርን ነው ብትል ግን በቂ ነው ወይ እና ማድረግ የሚችለውን ነገር ነው ወይ ያደረገው ማንቸስተር ዩናይትድ በሚለው ላይ ነው አሁን ንግግሩ የሚመጣው። እነዚህ ቁጥሮች እውነት ናቸው፣ ግን አታላይ እውነቶች ናቸው። ገብቶሻል። አሁን ማንቸስተር ዩናይትድ ለምሳሌ ስ አሁን ቁጥሩ እጄ ላይ ስለሌለ ነው፣ ስልሳ አምስት በመቶ የኳስ ድርሻ ነበረው ብትባይ፣ በስልሳ አምስት በመቶ የኳስ ድርሻ መስራት የሚገባውን ነገር ሰርቷል ወይ ብዬ ነው እኔ ደግሞ የምጠይቅሽ። ትክክለኛው ቁጥር ማለቴ እሺ ሰባ ሦስት በፐርሰንት የኳስ ቁጥጥር ነበረው። ግን በሰባ ሦስት በመቶ የኳስ ቁጥጥር ወይም ኳስ ሰባ ሦስት በመቶ የማንችስተር ዩናይትድ ተጫዋቾች ጋር የነበረች ይመስል ነበር እንዴ? ሙከራ፣ የማጥቃት እንቅስቃሴ፣ ቶተናምን ማስጨነቅ ምናምን የሚባሉት ነገሮች ነበሩ? ትንሽ ኳስን ወደኋላ እየተቀባበልሽ እኮ ሰማንያ ልታደርሹ ትቻለሽ። ፖሴሽኑ ይሄ ቁጥር የሚያሳይሽ ነገር ኳስ እነሱ ጋር ምን ያህል ቆይታለች ነው እንጂ የት ጋር ቆይታለች አይደል። የእነሱ ቦታ ሆናና ለማጓየር ማጓየር ለሆናና የሚሰጠውንም ጨምሮ ማለት ነው ወይ ለሉክሻው እዛው እዛው ጋር ለየሮ የሚመላለሱትንም ነገር ጨምሮ ምን ያህል ኳስ እነሱ ጋር ነበር የሚለውን ነው የሚያሳይ። በዚህ በኳስ ድርሻ ቶሎ ቶሎ ወደ ቶተናም የግብ ክልል መድረስ አስጨንቆ መጫወት አንድ ለዜሮ ከመምራታቸውን በፊት ይሆን አንድ ለዜሮ ከተመሩ በኋላ ጫና የማሳደር ይሄ ብርቱ ሆኖ የመታገል ስሜታቸው ወዝ ዳውን በጣም ዝቅ ያለ ነበረ፣ በጣም ዝቅ ያለ ነበረ። ስለዚህ ቁጥሩ እውነት ነው፣ ግን ቁጥሩ አታላይ ማንቸስተር ዩናይትድ ይህን ያህል ኳስ ተቀባብለዋል፣ ቶተንሃም ሲል የማንቸስተር ዩናይትድ የኳስ ቅብብል ብዛት ከቶተንሃም ሶስት እጥፍ ምናምን ሊበልጥ እኮ ይችል ነበር የሆነ ሰዓት ላይ አብዛኛውን የጨዋታ ክፍለ ጊዜ ላይ ግን ከደብል በላይ ነው የሚበልጠው። በዛ የኳስ መቀባበል መጠን ግን የሆነ አደገኛ ትዝ የሚሉ ምናምን ነገሮች ግን ብዙ አላየን እና መመራት እንዴ ከዋንጫ ኮ ሊያሳጣኝ ነው እንዴ ምናምን የሚል ይሄ ሞር አግሬሲቭ የምትሆኝበት ነገር የለም የምችውም በሙሉ ሃንድረድ ፐርሰንት ይሄ መስጠት ምናምን ምናምን ላይ እኔ አላየነባቸውም። እሱ ትልቅ ጉድለት ነው። እሱን ጉድለት ይመስለኛል ሉክ ሻው እኮ ሮክ ቦተም ላይ ነን ያለ ነው። በቃ ይሄ የመጨረሻው ዝቅ ያለው ቦታ ላይ ነው የምንገኘው፣ ብዙ መታረም ብዙ መስተካከል ያለበት ነገር አለ ብሎ ሲናገር በዚህ ምክንያት ነው። እኔ እንግዲህ አሁን እኔ አንዳንዴ ከደካማ ነው አሁን ባልነው መጠን ብዙ ጉድለቶች አሉበት ከምንለው ቡድን የተሻለ ተጫዋች አንቺ ስለመረጥ ስለመምረጣ ልታስገድጅኝ ካልሆነ በስተቀረ እኔ እዛ ግዴታ ውስጥ ባልገባ ደስ ይለኝ። በቃ እዛ አጠቃላይ ጥሩ አልነበሩም የሚለውን ተቀብሎ መሄድ ለማንቸስተር ዩናይትድ ጥሩ መሆን፣ ብዙ ጊዜ ምክንያት የሚሆነው ብሩኖ ፈርናንዴዝ በጣም ደካማ ነበረ ትላንትና። በጣም ብዙ ነገሮቹ የተሳሳተው የተበላሹ ንጭንጩ፣ ከሜዳ ላይ በጎ ተግባሩ ይልቅ የገዘፈበት ነው። ይነጫነጫል በጣም ኖ። በቃ እንደዚያ አይደለም። ሊድ መደረግ ያለበት የምትዩ ነገር የለም። ብዙዎቹ ተጫዋቾች በጣም ብዙ የተበላሹና የተሳሳቱ ነገሮችን ያደርጉ ነበረ። እንደው አልፎ አልፎ ብቅ የሚለውን አማድ ያለውን ነገር ለመጥቀስ ሞከርሽ እንጂ እኔ በራሱ ስታንዳርድ አማድ ያለውን ቢሆን ለእኔ በጣም ዝቅ ያለ ነበር። በራሱ ስታንዳርድ ያው የተሻለ ከሚለው እንደው ፓትሪክ ዶርጉ ይሻለኛል፣ ከምር ነው። በእውነት አንድ የተሳሳተው ነገር ምንድን ነው፣ ፈርዲናንድ ሜንሽን እንዳደረገው አያወራም በቃ ዝም ነው የሚለው ልጁ። ይሄ ደግሞ ላክ ኦፍ ኤክስፒሪየንስ ሊሆን ይችላል። ቢያወራ ኖሮ ሉክሻው ያንን ኳስ አያገባው ነበር። ራሱ ላይ የተመዘገበው በጆንሰን ስም ነው ግን ራሱ ላይ አያገባው ነበረ ብሎ ይናገራል። ምክንያቱም ከኋላ አለ፣ ከኋላ ሌላ የቶተንሃም ተጫዋች ያንን ኳስ ሊያገኝና አደጋ ሊፈጥር የሚችልበት ነገር እንደሌለ ኢንፎርም ማድረግ ትቻል። ለተጫዋች ቮካል መሆን አለብሽ፣ መናገር መቻል አለብሽ፣ ማውራት፣ በማውራት ኮሚኒኬት ማድረግ መቻል አለብሽ። ፓትሪክ ዶርጉ ከልምድ ማነስ አንጻር ያንን አደረገ እንጂ ታክሎቹ ምናምኖቹ፣ ፍላጎት ዋይዝም፣ ለእኔ የተሻለ ነበረ የእውነት ለመናገር የእኔን ኢምፕሬሽን ለመናገር፣ በተለይ አንዴ በካውንትር አታክ ሲሄዱ የገባው ፐርፌክት ታክል እንዴት እንዴት ያመረ እንደነበረ ልነግርሽ አልችል። ግን ሌሎቹ ተጫዋቾች እንደዚህ ያለ ተቀራራቢ ጥረት አላየሁባቸውም። የአማዲያሎም ትሪኮቹ ለእኔ ፑር ነበሩ። ሪቻርድሰን በቀላሉ የታረገው ከኋላም በኋላም እንደዛ ጉዳት ላይ የከረመው ሰውንም ሲመጣ ሰውንን እንኳን እንትን ማድረግ ለእኔ ብዙ ለዛውም ሰውን እንደምናውቀው የድሮ ፍጥነቱና ብቃቱ ላይ አይደለም። በብዙ መንገድ በብዙ መንገድ በብዙ መንገድ እንደዛ አይደለም። ስለዚህ ይህንን ይህንን ነገር በአጠቃላይ ማስተካከል በአጠቃላይ እንትን ማድረግ ይፈልጋል የሚል ስሜት የሚል አረዳድ ነው ያለኝ ልልሽ ፈልጌ ነው። ከዛ በላይ ግን ኦኬ ካን ሃፕን ሊያጋጥም ይችላል እንደዚህ ያለ ነገር ያጋጥም። ግን በጣም በጣም በጣም ከባድ የሚመስለኝ ግን ከጨዋታ በኋላ አሞሪም የተናገረው ነገር ነው ለእኔ፣ የኔ የግል አስተያየቴ ነው። በቃ እንደዚህ አይኖርም። ገባሽ እንደዚህ አይኖርም። ይሄ ሁል ጊዜ ስለ መለያየት ሁል ጊዜ ስለ መራራቅ ሁል ጊዜ ጥሎ ስለ መሄድ ሁል ጊዜም ጥሎ ብሄድ ቢያባረሩት ምንም እንደማይመስለው እያወራ አይኖርም፣ ወይ በጭራሽ አይኖርም። እንደዚህ ትክክል አይደለም። ይሄ ዝም ብሎ ያለ ቦታው ገና ተጽፎ አሞሪም ከጨዋታ በኋላ ያለው ነገር ተብሎ ተጽፎ ሳይ ይሄ የምነካው አይነት ጥያቄ የምትጠይቂው ጥያቄ የለም። አይ ዶን ኬር ነው ኮሚ ነው ኢፍ ዶን ኬር ማለት ምንም የማይሰማሽ ከሆነ እዛ ቦታ ላይ መኖርሽም ልክ አይመስለኝም፣ በጣም ልክ አይመስለኝም፣ በጭራሽ ልክ ነው ብዬ ማላምን ከይቅርታ እውነት ለመናገር ማለት ነው ለምን ያልሽኝ እንደሆነ ወይ በሙሉ ፍላጎት የሚከፈለውን ዋጋ ብረሽ ከፍለሽ የሚደረገውን ነገር በሙሉ አድርገሽ በልህ በቁጭት እየሰራሽ መቀጠል አለብሽ እንጂ ባለፈው መጥቶ ቢሰናበት ምንም እንደማይመስለው ቦታውን ለሌሎች ሰዎች መልቀቅ ተገቢ እንደሆነ ይሄ ውጤት የሚደገም ከሆነ አለ እኔ ያኔ ልክ ነው ብዬ ነው መወስደው። ከዛ ወጣና ደግሞ አስተካከለ ከማንቸስተር ዩናይትድ ጋ ከማንቸስተር ዩናይትድ ጋር ለመለያየት ገና በጣም በጣም ብዙ ጊዜ ይቀረኛል። ይሄ በአጭር ጊዜ ማንቸስተር ዩናይትድን ጥሎ የመሄድ ሀሳብ እንደሌለው አወራ አስተካከለ። ትላንት ጨዋታው እንዳለቀ ደግሞ ቢያባርሩኝ ካሳቸውንም አልፈልግም እሄዳለሁ ምናምን ወደሚል ነገር ሲመጣ፣ ከዚህ ወሬ ከዚህ ውጪ ሌላ ነገር የማያውቅ ሰው መሰለህ? አዎ፣ ብዙ ጥያቄ የሚያስነሱ ጋዜጣዊ መግለጫዎች ነው የሚሰጠው። ብዙ ጥያቄ የሚያስነሱ ጋዜጣዊ መግለጫዎች ነው የሚሰጠው። ይሄ ግን አዎ፣ ከጨዋታ በኋላ አሰልጣኞች ብዙ የሚከፉበት ወቅት እንደሆነ እንረዳል። እኔ እንደውም አንድ ስራቸውን በጣም ከባድ የሚያደርግብኝ ነገር ከእንደነዚህ አይነት ስሜቶች በኋላ ቆመው የመናገር ግዴታ አለባቸው እና ይከብደኛል። ለራሴ ማለት ነው። ብዙ ጊዜ አሰልጣኞች በተለይ በደስታ ወቅት ቢሆን ይወጡታል፣ ችግር የለውም ግን፣ እንደነዚህ አይነት የስሜት መጎዳቶች ያሉበት ከሽንፈት በኋላ በተለይ ትላንትናው ሽንፈት ደግሞ ለማንችስተር ዩናይትድ ምን ማለት እንደሆነ በደንብ እየተረዳ አስተያየት መስጠት በጣም ከባድ ነው። ግን ግዴታ ደግሞ ነገሮች እንደሚሻሻሉ ያንንም የማሻሻል አቅምና ፍላጎት ያለው መሆኑን አስተያየት መስጠት ነው የሚገባው ብዬ ነው ነው የምማስበው እንጂ ወዲያው ጨዋታው እንዳለቀ ትክክለኛ ሰው አይደለሁም ብለው ካመኑ በቦርዶ በኩል የሚወሰነውን ውሳኔ ለመቀበል ለመሄድ ዝግጁ ነኝ ካለምንም የካሳ ክፍያ የሚል ነገር ስታይ ፍራስትሬሽን ራሱ አለው። እኔ እንደውም የተሰማኝ ነገር እንዴ ሩበን አሞሪም እያቃተው ነው እንዴ ብዬ እንዳስቡላ ነው ያደረገኝ ይሄኛውን አስተያየት ካየው በኋላ ምክንያቱም እኛ ከምናውቀው በላይ በማንቸስተር ዩናይትድ ቤት ያለውን ነገር ሩበን አሞሪም በደንብ ያውቃል። እንደገና ከተጫዋቾቹ ጋር ያለውን ግንኙነት ያውቃል። እንደገና እነማን ወደ ማንቸስተር ዩናይትድ የመምጣት እድል እንዳላቸው እንደሌላቸው፣ ቀጣዩ የውድድር ዓመት ምን ሊሆን እንደሚችል ከኛ በተሻለ እውቀት ያለው አሰልጣኝ ነው። ስለዚህ በቃ የሚመጣውንም ጊዜ በተመለከተ ተስፋ የቆረጥ አይነት ነገር ነው የሚመስለው። እና እያቃተው ነው እንዴ የሚል ስሜት ሁሉ እንዲሰማኝ ነው ያደረገው። ሰዎችም በተለየ ስሜት ውስጥ እንዲቆዩ የሚያደርግ አስተያየት ይመስለኛል። እና ኃላፊነትን በትክክል መወጣት አንድም ከምትሰጣቸው ጋዜጣዊ መግለጫዎች እና ከቃላት ጥንቃቄም ይጀምራል ብዬ ነው የማስው። አንዳንዴ ታይሚንጉ ነው። ሁለተኛው አንድ ርዕሰ ጉዳይ በዚህን ያህል መጠን ኢሹ ሆኖ መደጋገም አለበት ብዬ አላስብም። መሪ ስትሆኝ ያለብሽን ኃላፊነት በአግባቡ እና በወጉ መረዳት የሚያስፈልግ ይመስለኛል። ኢፍ ማን ዩናይትድ ዱኖት ወንት ሚ አይ ዊል ጎ። ነገም ደግሞ ተነስተው ምልሽ ይሄ በመለያየት ውስጥ ብዙ ማጣው ነገር የለም ያለ ሰው አይነት ስሜት ነው የሚመስለው። ኃላፊነት ግን እንደዛ አይደለም ወይ ሀብቱ ስቲክ ቱጌዘር ነው የሚሉሽ በአብዛኛው። ሌላ ጊዜ አሰልጣኞች የሚሉሽ ምንድን ነው ስቲክ ቱጌዘር፣ ይህንን ጊዜ ለማለፍ አሁንም በህብረት ነው መስራት ያለብን፣ አሁንም በመተጋገዝ ጣት በመቀሳሰር የሚመጣ ለውጥ የለ ምናምን እያሉ ያ እንትኑን ቶኖን ዳ ሆስቴ ኮግሉ እንኳን እኮ እንዲህ አላሉ ይባረራሉ። እየተባለ ሴት እየተሰጠ ከእሱ በባሰ ሁኔታ አሁን ልሽ እኔ አሞሪም ያለፉትን ጊዜያቶች ባይናገር ኖሮ ለመጀመሪያ ጊዜ ቢሆን ኖሮ ዲፍረንትሊ ነው አንደርስታንድ ማድረግ። አሁን ግን ችክ አለ፣ በጣም ችክ አለ። ለምንድ ነው ችክ ያለው? ሁሌም ስለመሄድ እንዴ መወደዷን መፈለጓን አውቃ ወይም አይ ኖ ዛት እሱ ማንቸስተር ዩናይትድ ጋር ቢለያይ ሌላ ቡድን ላይ ቢሄድ እንደዚህ ባለ ሲትዌሽን ውስጥ ያለን ክለብ ላይሆን ይችላል የሚይዘው። ነገር ግን ከማንቸስተር ዩናይትድ ጋር ቆይቶ የማንቸስተር ዩናይትድን የሽንፈት ታሪክ ወደ ዳግም ኃያልነት ወደ ዳግም ድል መቀየርን ያህል ግን ታሪክ የሚሰራበት ሌላ ቦታ አለ ብዬ ግን እኔ አላምንም። እውነቴን ነው ምናገር። ምክንያቱም ማንቸስተር ዩናይትድ እኔ አሞሬም ቦታ ላይ ሆ ወይም የኔ ማንኛውም አሰልጣኝም ብሆን ማንቸስተር ዩናይትድን መያዝ በዚህ ጊዜ ታሪክ ለመስራት በጣም በጣም በጣም መልካም የሚባል አጋጣሚ ነው። ምክንያቱም ከፈርጉሰን ጋር ማንቸስተር ዩናይትድ ከተለያየ በኋላ የያዙትን አሰልጣኞች በጣም እኮ ብዙ ሰዎች ይዘውታል። እነዚህ ሁሉ ሰዎች ያልቻሏቸው በጣም ብዙ ነገሮች አሉ። ይሄንን ችሎ መገኘት ፋይናሊ ተብሎ እኮ የምትጠሪበት እኮ ነው። ፕራውድሊ የምትቀበዩ ኃላፊነት ነው፣ የማንቸስተር ዩናይትድ ኃላፊነት። ማንም ማንቸስተር ዩናይትድን እምቢ አይልም እውነት ለመናገር የእውነት እንነጋገር ካለ ምክንያቱም ማንቸስተር ዩናይትድ ታሪክ ጋር ተያይዞ ስምሽ እንዲጠራ የምትፈልጊ ከሆነ አደለም በአርባ ዓመትሽ በሃምሳና በስልሳ አምስት ዓመትሽም ቢሆን ድሎችንም ካገኘሽ በኋላ ቢሆን ሌሎች ክለቦች ጋር የአሸናፊነት ታሪክ የነበረሽም እንኳን ቢሆን ያለሽባቸውን ክለቦች አይ ልሄድ ነው እንዴ ወደ ልትሄድ ነው ማንቸስተር ዩናይትድ ፈለገኝ ብለሽ የምትሄጂበት እኮ ክለብ ነው እኮ ማንቸስተር ዩናይትድ። ይሄ እኮ መነሻው ላይ ነው ያለ ቻሌንጁን በቃ ዝም ብሎ ኢንጆይ ሊያደርገው ነው የሚገባው ብዬ ነው የማስበው እና እስካሁን ባለው ሂደት አንድም ጊዜ የማንቸስተር ዩናይትድ ደጋፊዎች በእሱ ላይ ፊታቸውን አላዞሩ የሚደረግለት ነገር ከተደረገ በኋላ ሙሉ የዝግጅት ጊዜ ከኖረው በኋላ ማንቸስተር ዩናይትድን ሊለውጥ ስለመቻሉ ደጋግመው ይናገራሉ ደጋግመው ያነሳሉ ትረስት አርግ አላቸው ብቻ እሱ ላይ ቢቆጡ ራት ክሊፍ ላይ ሊቆጡ ይችላሉ ቢቆጡ ግሌዘር ላይ ሊቆጡ ይችላሉ ቢቆጡ ተጫዋቾቹ ላይ ሊቆጡ ይችላሉ እሱ ያልተግባባቸውን ተጫዋቾች አንቅረው ለመጥፋት ጊዜ አልፈጀባቸውም እኮ ማርከስ ራሽፎርድ እኮ ልጃቸው ከእኛ መካከል እንደ አንዱ የሚሉት እኮ ነው ግን አሞሪም ያንን ነገር ከተናገረ በኋላ ልጅም እንኳን ቢሆን ፊታቸውን ራሽፎርድ ላይ ነው ያዞሩት ለዚህ መፈለግ ለዚህ መወደድ ለዚህ መረዳት ዋጋ ማትሰጭ ከሆነ በጣም በጣም ብዙ ነገር ጎሎሻል ማለት ነው። የሆነ አንድ ያለበትን ሪያሊቲ ትንሽ ይሄ ይሄ ምን ምን ምን ብዬ ልንገረሽ። መንገራገጭ አለ አደለም? ይህን ሰው እየናቆየው እናሰናብተው ወይም የእሱ ኃላፊነት ወይ በማንችስተር ዩናይትድ ቤት ውስጥ ያለው አሰልጣኝነት ፖስቴኮግሉ እንደተባለው ቢሸነፉ አውቶማቲክ ይባረራሉ ነው ቢያሸንፉም ግን ይባረሩ አይባረሩ እዚህ ሲትዌሽን ላይ እኳ አደለም ያሉ አሞሪ ጋራንትድ ነው የእሱ ኃላፊነት ላይ መቆየት የሰው ሰዎቹ ማስተያየት ይህንን ነው የሚለው። ደጋፊ ላይ ጉርምርም ታየለም በጣም ኢንሲስት አደረገ ደጋግሞ ማለት ነው። ይህንን ስልሽ ጋዜጠኞቹ የአንተ ፊቸር በማንችስተር ዩናይትድ ቤት ምናምን ብለውት ሊሆን ይችላል። ኖ አሁን ስለ መለያየት አይደለም፣ በጋራ ይህንን ታሪክ ስለማሻሻል ነው ብለሽ ግን መመለስ ትችል። ግድየለሽነትሽን ብትባረሪ ምንም ፊል እንደማታደርጊ እንደውም ይሄ ካሳም አልፈልግም አላል። እንደዛ ነው በአስተያየቱ ላይ የምንዳየውት ከሆነ በዛ ልክ ነው ለዛውም የሚጠበቀው ጊዜ ላይ ነው ያለው አሁን ሩበን አሞሪም የሚጠበቀው ጊዜ ላይ ነው ያለው የሚጠበቀው ጊዜ ያልኩት የእሱን ስራ የምናይበት ጊዜ የመጣ ነው የሚቀጥለው የውድድር አመት ማለት ነው እስካሁን ብዙ ምክንያቶች አሉ ሩበን አሞሪም የተሻለ ነገር በማንችስተር ዩናይትድ ሊያሳይ አልቻለም ተብሎ ሲጠቀስ ማለት ነው አንደኛ የሚፈልጋቸውን ተጫዋቾች አላገኘም ጋር አንድ ተጫዋች ነው ዶርጉን ብቻ ነው ያስፈረመው ስለዚህ እሱ ከሚከተለው የአጨዋወት ዘዴ ጋር ወይም ስታይል ጋር በተያያዘ ማንቸስተር ዩናይትድ ክፍተት ቢታይበት ሩበን አሞሪም ልንወቅስ አንችልም። ገና ረዘም ያለ ጊዜም በደንብ አላገኘም፣ የሚፈልጋቸውን ተጫዋቾችም አላመጣም ተብሎ ነው አስተያየት የሚሰጠው። አሁን ነገሮች የሚስተካከሉበት፣ የእሱ ስራ የሚታይበት ጊዜ እየመጣ መሆኑን ሁላችንም እናውቃለን። ይሄ ሽንፈት ብዙ የሚያበላሸው ነገር አለ፣ ግልጽ ነው። ግን ደግሞ ያው ግዴታ በዋንጫ ጨዋታ ላይ እስከቀረብክ ድረስ አንደኛው ቡድን ነው የሚያሸንፈው። ወይ ቶተናም ነው የሚያሸንፈው፣ ወይ ማንቸስተር ዩናይትድ ነው የሚያሸንፉ ማንቸስተር ዩናይትድ አሸንፎ ቢሆን የተሻለ ነገር ለሱ ይፈጠር ነበረ፣ ግን አልሆነም። ግን ያ ባልሆነበት ሁኔታ ደግሞ ነገሮችን የማስተካከል ያሉትን ተስፋዎች የማሳየት የእሱን ስራ ምን አይነት አሰልጣኝ እንደሆነ ለማንቸስተር ዩናይትድ ደጋፊዎችም፣ ተጫዋቾችም፣ ባለቤቶችም የሚያሳይበት ጊዜ ነው ከፊት ለፊት እየመጣ ያለው እንጂ የምንለያይበት ብሎ ለመናገር ወይም ብባረር ግድ የለኝም የሚለውን ለመጀመሪያ ጊዜ አለማለቱንም ሆኖም ግን አስ ለመጀመሪያ ጊዜ አለ። አሁን ለምሳሌ በአውሮፕላን እየሄድሽ ተርቡላንስ ይኖራል አይደለም? መንገራቀጭ ደመና ውስጥ ምናምን ስትሄጂ ባላችሁበት ቦታችሁን ይዛችሁ ተቀመጡ ቀበቷችሁን ማጥብቁ፣ ቀበቷችሁን ፍቱ የሚለው ምልክት ከመምጣቱ በፊት እንደዚህ እንደዚህ አታድርጉ ምናምን ይልሻል ካፕቴኑ። አለቀልን ጎበዝ ቢል የእውነቴን እኮ ነው የምልሽ። እንደ ምንድን ነው የሚሰማሽ? እስኪ ይሄንን ጠይቅሽ። ምን ምን ኖርኩት? ከዛ በኋላማ ምንም እኮ በቃ እኮ አለቀልን ጎበዝ ቢልሽ ተስፋ እንዲሰጥ ከምጠብቀው ሰው ወገብን የሚሰብር ነገር ከተነገረ በቃ አለቀ። አሁን እኮ ነው እሱን እኮ ነው። አለቀልን ጎበዝ ቢለኝ ምንድን ነው የምሆነው? ተረጋግጦሻል አሁን ለተርቡላንስ በደመና ውስጥ እያለፍን ስለሆነ ምናምን ምናምን ምናምን ቻ ሳይሆን ነገሮች ከቁጥጥሩ ውጭ እንኳን ቢሆኑ በርቱ፣ ቀበቷችሁን እሰሩ፣ በዚህ በኩ እንደዚህ አይነት ነገር ከገጠመ እንደዚህ ነው የሚሆነው እያለ ሺ ያበረታሻል አይደለም። አሴ ሊደር ያቀዋልሱኮተመሳሳይ በኩያ አደጋ ውስጥ እኮ እንዳለ እያወቀ ጭምር ነው ይሄንን ነገር እኮ የሚነገር። ስለዚህ አንዳንዴ የሆነን ነገር መቼም ቢሆን መናገር እንዳለብሽ ቢያንስ ማወቅ አለብሽ። ሁለተኛ በቀደም አልሽው አይደለም። በቀደም ያልሹ እንደገና አስተካከልሽ አደለ ወዲያው እንደተሸነፍሽ፣ እንደዚህ ያለ ነገር እንዴት ትናገር ያለሽ? ሀ ፔንፉል እኮ ነገር ላይ ነው ያሉት፣ ደጋፊዎቹም ቢሆኑ ተጫዋቾቹም ቢሆኑ ምናምን። እኮ ይሄ ጥሎ መሄድ ምንም እንደማያጎድልበት አይነት ስሜት ላይ ያለ ሰው ንግግር እኮ መናገር የለብሽም። መሄድ ከሆነ ደግሞ ብዙ ሳታወሪ መሄድ ነው። የእውነቴን እኮ ነው ምናገር እንደ ደጋ ግሞ በሚያቆስል መንገድ ለመሄድ ችግር እንደሌለበት ነው እኮ በቃ እየተናገረ ያለው ለመሄድ ምንም ችግር እንደሌለበት አስፈላጊ ከሆነ መሄድ ይቻላል በወጣም ችግር የለውም ምናምን እያልሽ አይደል ለምትኝ ኖ ሀቭ ቱ ስቲክ ቱጌዘር ለሚቀጥለው የውድድር አመት ደጋፊዎቻችንን እንክሳለን ይሄ የአባሩኝ አይነት መልእክት ነው እየመጣ የመሰለኝ እና በጣም መደጋገሙን አልወደድኩትም አይ ልክ ነው ለደጋፊዎቹም የሚገባ አይደለም ብዬ ነው እኔ የማስበው አንደኛ እንዳልከው ጥሩ ባልሆነ ስሜት ውስጥ ነው የሚገኙት። ሁለተኛ ለሩበን አሞሪም ያላቸውም ስሜት እስካሁን ድረስ በጣም ጥሩ እንደሆነ ነው የምናውቀው። ምንም አይነት እዛ ላይ የሚመጡ ትችቶች የሉም። እንደውም አንዳንድ ትችቶች የምናየው በትንታኔ ባለሙያዎች ነው። አሁን ለምሳሌ ትላንት የነበሩ ከመጀመሪያ አሰላለፍ ምርጫው ጋር በተያያዘ ትችቶች ነበሩ። ሉክ ሾው ጨዋታውን መጀመር ነበረበት ወይ ብለው የሚጠይቁ አሉ። ጋርናቾ አለመጀመሩ እንደገና ጥያቄ ያስነሳባቸዋሉ ብቻ የተከተላቸው አሰላለፎች ጨዋታው ላይ ማንችስተር ዩናይትድ አንዳንድ ተጫዋቾች የምናውቀውን ብቃታቸውንም እንዳና ያድርጎናል ብለው የሚናገሩም አስተያየት ሰጪዎች አሉ። ይሄ ከትንታኔ አንጻር ሲታይ ነው። ይህንን መቀበል ይኸውልሽ፣ ተንታኞቹ የሌለባቸው አሰልጣኙ ግን ያለበት ነገር አለ። አሰልጣኙ ጋምብል ያደርጋል ያረጋል። ተንታኝ ጋምብል አያረግም። ተንታኝ እኮ ያየሽውን ነገር ነው የምትተነትኝ ካየሽ በኋላ ካየሽ በኋላ በተለያየ ፐርስፔክቲቭ ታያለሽ። አሁን ልክሻው አንበሳ ቢሆን ኖሮ በትላንትናው ጨዋታ ላይ ደካማ ሆነ እንጂ አንበሳ ቢሆን ኖሮ ተንታኙ እኮ የሰው የእሱ መግባት ማንሳቱን ይተወውና ሌላ የሚተነተን ነገር ደግሞ ይፈልጋል። አሰልጣኝ ስትሆኝ ግን ሪስክ ነው የምትወስችው። አንዱም ትልቁ ኃላፊነትሽ ሪስክ መውሰድ ነው። ምክንያቱ ልጆቹን በየቀኑ ታዘጋጃለሽ። የልጆቹን አቅም ጉብዝና ታያለሽ። የተጋጣሚሽን ጉዳይ ና ላይስ ታደርጊያለሽ ምንት ያለሽ ምንት ያለሽ ምን ትያለሽ በሙሉ ትተነትኛለች ከዛ በኋላ ውሳኔ ትወስኛለች። ያ ቃል የሉክሻውን ያለበትን ሁኔታ ግን በቃ እዛ ቦታ ላይ ሉክሻውን መጠቀም ትክክል፣ አስፈላጊ፣ ጠቃሚ ነው ብሎ ወሰነ። ውሳኔው ሪስክ ፉል እንደሆነ ግን ሳያቀርቶ እኮ አደለም። ገባሽ? በዛ ቦታ ላይ ያለው ተጫዋች በተመለከተ ያለው መረጃ የከፋ ሊሆን ይችላል። ይዞዬ ዩኔቨር ነው ምንም የምታውቂው ነገር የለም። ስለዚህ ይህንንም አብሮ ከግምት ውስጥ ማስገባት ትክክል ይመስለኛል። ቅድም ግን ከዚህ ከሄዳለው ምናምን ጋር ተያይዞ አንዱ አንዱ መነሳት ያለበት ነገር መሄድ ማለት አሁን የጠበበ አረዳድ ሆነ እንጂ አሞሪም በጣም የጠበበ ነው። የእሱም ቢሆን የፖስቲክ ኦግሉም ቢሆን እኔ አይመቸኝም እንደዚህ አይነት አረዳድ። እውነት ለመናገር እነሱም ሰውያቱም እኔም ክለባላጣም አይነት ነገር ብለዋል። ፖስቲክ ኦግሉም ሄዱ። የእንጀራ ፍለጋ አይደለም እኮ አይደለም። የታሪክ ባለቤት የመሆን ጉዳይ እኮ ነው እንዴ አሁን ሞሪኒዮን ብትሆኛ ያንገበግብሽም? ሉዊ ቫንሃልን ብትሆኛ አያንገበግብሽም? ማንቸስተር ዩናይትድን ይዞ የማንቸስተር ዩናይትድን ታሪክ መቀየር ቢችሉ በታሪክ እንዴት ሊነሱ እንደሚችሉ ከበዙም አውቃት በኋላ ሲሆን ደግሞ ቫንሃል አቅቶታል፣ ሞሪኒ ያቅቶታል፣ ዴቪድ ሞይስ አልቻለም፣ ኦሊጎና ሶልሽ አልሆነለትም፣ ራልፍ ራኚክ አልሆነላቸውም፣ ምናምን ካልሽ በኋላ ኤሪክቴና ምናምን ሞክረው እነዚህ ሁሉ ካቃታቸው በኋላ አሞሬም ግን ቻለ። ይሄንን ነው እኮ ከስራ በላይ መፈለግ ያለብሽ እኮ ገብቶሻል። ስራ ከመፈለግ በላይ ወይም ስራ አላጣም የሚለውን እንደ ማስተማመኛ ከመውሰድ በላይ ኖ የማንቸስተር ዩናይትድን ታሪክ መቀየር ውስጥ የታላቅነት ክብር ምን ያህል ምን ያህል ሊገኝ እንደሚችል ማሰመቻል አለብሽ። ለዛ ነው የማንቸስተር ዩናይትድ አሰልጣኝ መሆን እኔ ከምንም በላይ መፈለግ ያለበት ነገር ነው የሚመስለኝ ሌሎች አቃታቸውን ችለሽ ለመገኘት እድል ስለሚሰጥ ደግሞ ይህንን የማንቸስተር ዩናይትድን ታላቅነት በተመለከተ ሩበን አሞሪም ነው ደጋግሞ የሚናገረው ስንሰማ የክለቡን ታሪክንም በተመለከተ እንደገና ለማንቸስተር ዩናይትድ መጫወት ማለት ምን ማለት እንደሆነ ተጫዋቾቹ በደንብ ሊገባቸው ይገባል የሚል አስተያየት ይሰጥ ስንሰማ ነበር። እንግዲህ ወይ ነው የትላንትና ግን ገና ሳየው ነው እንትን ያለ የእውነት ለመናገር ርሱን ሳየው ው የምነካው ሰውዬ የምናምን የሚል ስሜት የተፈጠረብኝ። እንደዚህ መሆን ትክክል አይደለም። የማንቸስተር ዩናይትድ ታሪክ ከገባሽ፣ ችግሩ ከገባሽ፣ መፍትሄውን ገብቶኛል፣ መፍትሄውን አውቃለሁ፣ ማንቸስተር ዩናይትድን የማስተካከያ መንገድ ተረድቼዋለሁ ካልሽ፣ እሱን አድርገሽ የታሪክ ባለቤት አትሆኝ። ምን ለእሷ ትታገኝ ምንድ ለእሷ ትለፊ ምንድ ለአሰናብቱኝ ከምትለፊ ልክ ነው። አሁን በማ አሁን አንቺ አንቺ ቦይፍሬንድ የሆነ ነገር ካልሆነ ንለያይ ምናምን ቢልሽ በጣም ደጋግሞ ቢልሽ የሆነ ሰዓት ላይ ምንድን ነው የሚሰማሽ? በቃ በመለያየታችን ቅም እንደማለው ዝም ብሎ ሬዲ መሆን ነገር ያለ በቃ ምንም አይመስለውም ማለት ነው ብዬ ነው የምንረዳው። እሱን ታ እንደዛ ተረጀው ግን ሂስ ፊሊንግ ለአንቺ ምንድን ነው የሚመስልሽ? እየጨረሰ ነው አይደለ፣ ኢንሲስት እያረገ ኢንሲስት እያረገ ነው። ከዛ በዛ መካከል አንድ ኔ ሳት ብሎኝ አይ በቃ ብል ብራቮ ስጠብቅ የነበረው ነቃበአንዳ አይነት የተዘጋጀ እሺ። ለማንኛውም ግን ይሄኛው ጉዳይ ሩቤን አሞሪም ከጨዋታ በኋላ የሰጠው ጉዳይ ትልቅ መነጋገር ያረሰ ጉዳይ ነው እና መሆን እንደሌለበትም እንግዲህ አንተ በደንብ በስፋት በአንተ አስተያየት አቅርበሃል። ወይም የተለየ ሀሳብ ካለ ለመስማት እኔም የወደድኩት አስተያየት አይደለም። ሌሎች አድማጮቻችን ግን የተለየ ስሜት ካላቸው ቢነግሩን ደስ ይለኛል። በቀጣይ እንግዲህ ማንችስተር ዩናይትድን በተመለከተ ምንድን ነው ታዲያ የሚጠበቀው የሚደረገው ነገር የሚለው ላይ ተጨማሪ ሀሳቦችን ማንሳት ይኖርብናል። ምናልባት ዛሬ እንኳን በቂ ሰዓት ባይኖርን በቀጣይ ፕሮግራሞቻችን ላይ ከዚህ ዎረስት ከሆነው የውድድር ዓመት በኋላ ማንችስተር ዩናይትድ ወዴት ሊያመራ ይችላል። ይሄ ዎረስት ነው። በፕሪምየር ሊጉ አስራ ስድስተኛ ነው ሆኖ አያውቅም። በፕሪምየር ሊጉ አስራ ስምንት ተሸንፏል፣ ሆኖ አያውቅም። በሜዳው ካደረጋቸው ጨዋታዎች ከሀምሳ ፐርሰንት አካባቢውን ተሸንፏል፣ ሆኖ አያውቅም ወደ 14 15 ምናምን የሚደርሱ ጨዋታዎች ላይ ቀድሞ ጎል የሚገባበትና በገባበት ጎል መከራውን የሚያይ ማንቸስተር ዩናይትድ ነው። ሆኖ አያውቅም። ያለበት የግብዳ እንደዚህ ደረጃ ደርሱ አያውቅም። በሚቀጥለው የውድድር ዓመት በየትኛውም የአውሮፓ የውድድር መድረክ ላይ የማያሳትፍ እውነት ውስጥ ለመገኘት ተገድዷል። ዘ ዎረስት ኤቨር ሲዝን ፎር ማን ዩናይትድ ማለት ከዛስ ነው። እሱ ነ ነገ እናንሳ አድማጮቻችን እናመሰግናለን፣ አብራችሁን ስለቆያችሁ። ኢትዮጵያ ለዘላለም ትኖር።